ሰይድ ባልትና ዛሬ ያው የመጀመሪያ ቀናችን። ሸንኮር ጎመን፣ የኢትዮጵያ ጥፉስ፣ ሸንኮር ማለት ነው፣ የመሳሰለ ሁሉ ሸንኮራ ነው። ሌላ

ሰናፍጭ ፍጭ ሳይቀራለ ያው በቃ ኢትዮጵያ ነው ያለ ነው እኮ። ሳሙናዎች የሞባቢያዎች፣ እዚህ ጋር ሞባቢያዎች ከፈለጉ ነው እና ሳይልኝ እዚያ ጋር የፈለገ ሰው የተቆላውን ነዚሁ ቡና ይሄ ያዙ ነው። ለተቆላ ለሚፈልግ እዚህ ጋር መፍጮ አለ ማለት ነው። ወይራ አለ፣ አዝጊያሩ አለ። በጣኖች አሉ። ምን የሌለ እስኪ ወደዚህ ደግሞ ጀበናውን አሳይ። የሌለው የለም ብቻ ነው፣ እኛ ቤት መጣችሁ፣ የሌለው የሌለው የለም ብቻ ነው። ጋጫ ጥብስ መጥበሻ ምናምን ቻርጀሮች፣ የኢትዮጵያ ቅባት ምርት በደንብ ማለት አሳያለ። አይ ያስተዋውቅን ነው ከካሜራው ጀርባ ያለው። ጎመን ለምትፈልጉ ዛሬ የገባ ጎመን አለ፣ ትኩስ ነው። የሀበሻ ጎመን፣ ሸንኮርም እንደዚሁ መዛዝም የምትፈልጉ አድራሻችን ጅዳ አየሰፋ አቢሲኒያ ሬስቶራንት በስተ ጀርባ ስልክ 0509921046 ሞባይል ስልኬ 0544652636። የኢትዮጵያ ቡናዎችም እንዳሉ አሳያቸው። የነቀምት አለ፣ ሀረሪ አለ። የምትፈልጉት ይመጣል፣ ችግር የለው። መልካም ቀን ሰላሙን